ጥያቄ ሴት ልጅ ሚዲያ ላይ መውጣት በሸሪዓ እንዴት ይታያል? ከወጣችስ በምን አይነት መልኩ መሆን አለበት? ለምሳሌ ዩቲዩብ መስራት ዓላማው ገንዘብ ማግኘት ሲሆን ጥሩ ነገር ነው የማስተላልፈው ከማለት የተነሳ ሚዲያ ላይ መውጣት እንዴት ነው? ቢያብራሩልኝ የሚል ጥያቄ። ይህ አይመከርም። አላህ ተባረከ ወተዓላ ሴትን ልጅ وقرن في ወላ ተበረጅነ ተበሩጀ አልጃሂልየት ልኡላ ወአቂምነ አሶላታ ወአቲነ ዘካተ ወአጢዕነ አላህ ወረሱለሁ ብሏቸዋል። ሴቶች ሆይ እቤታችሁ ውስጥ እርጉ፣ ታትገላለጡ፣ ሶላታችሁን በአግባቡ ስገዱ፣ ዘካችሁን ስጡ፣ አላህና መልእክተኛውን ታዘዙ ብሏል። ሴት ልጅ ቤት ተቀመጥ የተባለው ከወንድ ዓይነ እንድትርቅ ነው። ወንድ እንዳያየት፣ ወንድ እንዳታይ ነው። ሚዲያ ላይ ትውጣ ከተባለ ዓለም ላይ ያሉ ጥሮችም፣ መጥፎዎችም፣ ዘመዶችም፣ ባዕዶችም ያዩአታል። ሴት ልጅ ሕጃብ ያለበሰ ሰውነቷ እንደሚፈትነው ሁሉ ድምጿም ሊፈትን ይችላል። ሕጃብ የለበሰ ሰውነቷም ጭምር ሊፈትን ይችላል። ኢላ ማባህረ ሚንሃ የሚለውን ሲፈስሩ ለብሳም ሳለ እንቅስቃሴ በምታደርግበት ጊዜ ሊታይ የሚችል የሰውነት ቅርጿ ብሏል። የሴት ልጅ ሒጃቡዋ ሁለት አይነት ነው። መልክን የሚሰትር የሚሸፍን ሒጃብ አለ። አጠቃላይ ማንነቷን ምንነቷን የሚሸፍን ሒጃብ አለ። መልክ መሸፈኛው ሒጃብ የጨርቅ ሒጃብ ነው። እራስን ምንነቷን የምትሸፈንበት ደግሞ የቤት ሒጃብ ነው። ሁለቱንም ሒጃቦች ልታደርግ ይገባታል። ወቀርነ ፊ ብዩቲኩን የሚለው ራሷን የምሰተሩበት ሒጃቧ ነው። ቤት ቁጭ በይ። ለሶላት እንኳ መስጂድ ከመሄድ ያውም የነብዩ መስጂድ ሄዶ ከመስገድ ቤቷ ውስጥ መስገድ እንደሚሻል ነብዩ ሶላት ሰላም ተናግረዋል። ይህ የሆነው የሴት ልጅ መውጣት፣ ከወንድ ጋር መገናኘት፣ መተያየት ፈተናው የከፋ ስለሆነ ነው። ቡኻሪና ሙስልም በዘገቡት ሐዲት ማ ተረክቱ ባዕዲ ፊትነተን አዳራ ዐላ ሪጃል ሚነ ኒሳ ብለዋል ነቢ ሰላት ሰላም። ለወንዶች ከሴቶች የበለጠ ፈታኝ የሚባል ነገር የለም ብላ ወንዶችን ማበላሻ ከዲን ማራቅያ ቀልብ ማድረቂያ መንገድ ሴቶች እንደሆኑ ያወቁ የእስላም የአኽላቅ ጠላቶችም ሴትን ባገኙት አጋጣሚ ሁሉ ከወንድ ጋር እንድትቀላቀል ሕጃቧን እንድትተው ሓያ እንድታጣ አድርገዋል። ሚዲያ ላይ እንድትሳተፍም ያደረጉት እነሱ ናቸው። የሚታየው፣ የሚሰማውም፣ የሚነበበው ሚዲያ ላይ አይሻ ረዲየላሁ ዐንሃ ወንዶችን ታስተምር ነበር አይደል እንዴ እያሉ ጥያቄ ያነሳሉ። አልፎም ይከራከራል። አይሻ ረዲየላሁ ዐንሃ ወንዶች መሃል በወንበር ላይ ቁጭ ብላ አነበርም። ታስተምር የነበረው እቤቷ ቁጭ ብላ አንዳንድ ሰሐቦች የመጡ ነበር ፈትዋ የሚጠይቁት ያልገባቸውን እነሱ ማያውቁትን ከነቢይ ቅርብ ከመሆኑ አንጻር የምታውቀውን ነበር የሚጠይቁት እንጂ ለወንዶችም ይሁን ለሴቶች ቋሚ ፕሮግራም ይዛ የሄደች ይወጣች አልነበረ የምታስተምር። ነዓም፣ ሴት ልጅ ባለችበት ቤቷ ውስጥ ሆና፣ የሴቶች መስጂድ ውስጥ ሆና፣ የሴቶች መድረሳ ላይ ሆና፣ ያውም ይሄም ሳይበዛ ሴቶችን ልታስተምር ትችላለች። አማ፣ ወንዱም ሴቱም ካፍሩም ፋጅሩም የሚያየው ሚዲያ ላይ ወጥታ ሒጃቧን እንኳ አድርጋ ቢሆን ልታስተምር አይገባም። ይህ የወንዶች ሥራ ነው። አላህ ተባረከ ወተዓላ የሴት ነቢይ ያላከበት አንዱ ምክንያትም ይሄ ዲናችን ማንኛውም ፊትና የሚያመጣን ነገር በሩን እንድንዘጋ አስቀድሞ አዞናል። ሴቶች ሆይ ስትነጋገሩ ድምፃችሁን አታለሳልሱ፣ ልቡ ላይ በሽታ ያለበት ሸር ይከጅላል። ስትራመዱም ጫማችሁን አታስጭሁ፣ ኢላ ገይሪ ዛሊክ በሏል አላህ ተባረከ ወተዓላ። ስትራመድ ጫማዋን እንዳታስችው ተከልክላ ሳለ ሚዲያ ላይ ወጥታ እየሳቀች እያሳቀች ትናገር ብሎ ሸሪዓ ይፈቅዳል ማለት በጣም ከባድ ሴቶችን ዕቃ ስትጠይቋቸው ከመጋረጃ በስተጀርባ ጠይቋቸው እያለ አላህ ተባረከ ወተዓላ ሚዲያ ላይ ወታ ምናልባትም እጆቿ እየታዩ ጭራሽ ሁሉ ፊቷን ሳሸፍን ተኳኩላ ተውባ ሁሉ ታስተምር ወይም ስለ ዱንያ ትናገር ትነግድ በጭራሽ አይባል። ሰርቶ የሚያስተዳድራት ከሌለ በአግባቡ ራሷን ሰትራ ሱቅ ከፍታ ወይም በሌላ መልኩ ስራ ትስራማ። ሚዲያ ላይ ወታ ማንኛውም ማየት የሚፈልግ ሰው ቴሌቪዥን፣ ዩቲዩብ ከፍቶ ማየት በሚችልበት መልኩ ስራ ልሰራ አይገባም። የዩቲዩብ ንግድ ራሱን የቻሉ ጥፋቶችና ስህተቶች አሉት። እዛ ላይ ማስታወቂያ እየተለቀቀ ነው ገቢ የሚገኝ። የሚለቀቀው ማስታወቂያ የሸሪዓን አደብ የጣሰ ነው የሚሆን። ከምርን ሊያስተዋውቁ ይችላሉ። ስለዚህ እኛ ስራ ስላል ነው ብቻ ትክክለኛ ስራ ይሆናል ማለት አይደል። ከስብን የምንፈልገው በሐላል፣ በትክክለኛ ዲንን በማይነካ መንገድ ሊሆን ይገባዋል እንጂ ትርፍ ያስገኛል ጥሩ ገቢ ያለው ስለተባለ ብቻ ማንኛውንም ስራ ተነሰለን ስራ ይገባ ምን። ስራው ሐላል ሊሆን ሰዎችን የሚጠቅም ሊሆን አፈጻጸሙ ሸሪዓን የማይጻረር ሊሆን ይገባዋል። ሌላኛው ጥያቄ ሀያት የምትባልን ሴት ሐዩ ብሎ መጥራት እንዴት ይታያል? ከአላህ ስሞች ጋር ይጋጫልን? አይጋጭም። ሀያት የሚለን የሴት ስም ሐዩ ብሎ አቆላምጦ መጥራት አልሐዩ ከሚለው ከአላህ ስም ጋር በጭራሽ አይጋጭም። በተወሰነ መልኩ ህይወት የሚለው ከማዕና ከትርጉም አንጻር ሐያት ሐይ ከሚለው ቢገናኝ እንኳ የሰው ልጅ ህይወት ራሱን የቻለ ነው፣ የአላህ ህይወት ሌላ ራሱን የቻለ ነው። አላህ ይሰማል፣ የሰው ልጅም ይሰማል። የአላህ መስማት ራሱን የሚመስል ነው ለይሰ ከሚስሊሂ ሸይእ። የአላህ ሕያውነትም ራሱን የሚመስል ነው፣ ከአላህ ጋም ይሄድ ነው፣ ለአላህም ይስማማ ነው። ልክ እንደ ሰው ልጅ ከጊዜ በኋላ የመጣ ከተወሰነ ጊዜ በኋላ የሚጠፋ ህይወት አይደለምና ይህ አላህን ከሰው ልጅ ጋር ማመሳሰል ወይም ለሰው ልጅ የአላህን ደረጃ መስጠት ይባላል፣ ይከለላል።